ወይ አብሬሽ ዛሬ ተሸከማት። አብሬሽ እንደው አንተን ሲ ሲ ሸከም ሲ ሸከም እንዲሁ ወገብህን እንዳያማ። ጉድ አሁን ጭራሽ አዘላት። ይህን ጉድዩ ማን ነው? የአብሬሽ ነገር እንደኔ የሚገርመው ግን እንደው አንዴ አንዴ አንዴ እ በጀርባው ሲ ሸከም፣ አንዴው ደሞ በሆዱ ሲያነሳ ምስኪን እኔ ትላንት ምን ብዬ ነበር? አሁን ሮታ ይሄ ነገር መጨረሻ ነው ስትል አብርሽ ደግሞ በሆነ ነገር አዲስ አድርጎ ያመጣው አለ ብዬ አውርቼ ነበር። ያ ወራውትም አልቀራ፣ ዛሬ ደግሞ ያው ፍቅርን ተሸክሞ መጣ ማለት ነው። እኔስ ደግሞ ይቺ ፍቅር ናት ወይስ ይቺ ደግሞ አዲስ ናት ብዬ ወጣሁ ገባሁን። ከዛ ለካስ ፍቅር ናት። ጉድ የአብርሽ የአብርሽ የአብርሽ መሸከም አሁን በተራው ሮታ ትቃጠል እንዴ? ትላንት ተበቀልኩት፣ የሚበቃኝ ደረጃ ደርሻለሁ ያለሁኝ አሁን ደሞ፣ ከዚህ በኋላ ይሄ ቪዲዮ በዛሬው መጨረሻ ነው ብላ ነበር። እኔ የፈራሁት አልቀራ አዲስ ሆኖ ይመጣል አብርሽ በሌላ ነገር እያልኩኝ ነበር። ዛሬ እንደሚታዩት ከፍቅር በአዲስ ነገር እየመጡ ነው እንደሚታዩት። እምር እክት ድምቅ ብሎ ማለት ነው። ጉድ እኮ ነው ወይ የእናንተስ ነገር፣ በቃ ጭራሽ በቃ አያልቅበት ሆኗል ማለት ነው። እኔስ እንደዚያ የሚለው ደግሞ ሰው ነው ነገሮ ሩታ በቃ ስትል አብሬሽ አዲስ አድርጎት ሲያመጣው፣ አሁንም ደግሞ ደግሞ አዲስ አድርጋ ስታመጣው፣ ወይ የእነሱ ጣጣ አሁንስ በቃ በቃ ተበቀልኩኝ። በቀል ግን አልፈልግም ነበር ተበቀልኩኝ፣ የሚገባኝ ያክል ከዚህ በኋላ ደግሞ ይበቃናል ብላ ነበር። እኔ ደግሞስ አብሮ ይመጣሉ ብዬ መጠበቄስ እንደዛ ስትል ማለት ነው። ዛሬ አብሮ ይመጣሉ ብዬ ጠብቄ ነበር። ነገር ግን ደግሞ ያው የሩታና የአብሪሽ ነገር በአጭሩ የሚቆጭ ነገር አይደለም። እንደሚታዩት ዛሬም በአዲስ ነገር መጥተዋል እና ፍቅር ደግሞ አይ እና አብርሽ መጥቷል ማለት ነው። ወይ ሩታ አሁንም አንቺ ከሌላ ነይና፣ በቃ የተባቱ እስከ መጨረሻችሁ ይኛስ ደግሞ ለማያት ዝግጅ። ለማንኛውም ሰላም ዋሌክ ወራህመቱላ ወበረካቶ። ወይ ውድ እና የተከበራችሁ ቤተሰቦች በሙሉ እንዴት ናችሁ? ሀባይም ሁላችሁንም ሰላም ብያለሁኝ። በእያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ መቼስ ሁሉ ጊዜ ይላለሁኝ የሆነ ቪዲዮ አይታችሁ አላስችል የሚላችሁ ነገር ማለት ነው። አየሁኝ አብርሽ ፍቅር ተሸክሞ ሲመጣ ጉድ አልኩኝ። ትላንት ሮታ በቃ ይሁን ይሄ የነገሩ መጨረሻ ነው ብላ ነበር። ዛሬ ደግሞ አብርሽ በሌላ በሌላ አዲስ ነገር ብቅ ብሎልናል። ሮታንም እንጠብቃለን ማለት ነው። ሮታስ አሁን ሮታ ደግሞ ከና ይሳክ ትቀጥላለች ብዬ ነው ማስበው። እስቲ የነሱ ነገር እንዲሁ እንደኔ ግራ ግቢት ያደረገው ማን ነው የሚሬ ነው የሚላችሁ እንደኔ ግራ ግቢት ያደረገው ማንነው። እንዲሁ እንደውስ አብረሽ ደግሞ አንዱን ሲያዝል አንዱን ኢንቴንሲቭ ሆን ሲሽ ሲሸከም ላሱ እኔ ደከምኩኝ እኮ። በቃ ነገሩ በሙሉ ይሄን ይመስለና። ባር ለቤት አዲስ ሆናችሁ እንዳልኳችሁ ሰብስክራይብ ማድረግ አትርሶ። ነባሮች ደግሞ እንደተለመደው ላይክ፣ ሼር ማድረግ አትርሶ። እነሱም እየቀጠሉ ስለሆነ እኛም ቀጥለናል ማለት ነው። ሁላችሁንም አመሰግናለሁ። የምር ግርም ስላለኝ ግርም ብሎኛል። ይሄ የአብርሺ ነገር ጭራሽ አሁን እንደወገቡን እንደያመው ነው። በቃ ይህን ይመስል ነበር። ለቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ።